ሀይ ቤተሰብ፣ እንዴት ናችሁ? ዛሬ እንዴት ደስ እንዳለኝ በእውነት። ልጄ በጣም ብዙ ጊዜ በጣም ብዙ ጊዜ ውሃ ውስጥ እየገባ ያስቸግረኝ ነበረ። በቃ ውሃ መንካት፣ ውሃ ማንቦራጨቅ እንዴት እንደሚወድና ይውጥ አለ ብዬ ዋና ቦታ ወሰድኩትኝ። አብረን ነበር ዋና የወሰድኩት ከመጀመሪያ ልጄ ጋር የእነሱ የህፃናት ውስጥ ነው የገባሁት እኔ መቆም ራሱ አልቻልኩም ነበረ በጣም አጭናት ለእሱ ግን በጣም በቂው ነበረች ከዛ በኋላ ሳሷኘው ሳሷኘው ልጆች ዋና ላይ በጣም ይንሳፈፋሉ ይባላል እና ምክንያቱን የተረዳሁት እንደሚያፍናቸው አያውቁትም በቃ ዋና መሆኑን ማጫወቱን ነው እንጂ የሚያውቁት የሆነ ውስጥ ሲገቡ ሊጎዳቸው እንደሚችል አያውቁም እና። አፉ ፊቱ ወደ ውስጥ እንዳይገባ ያላደረግኩት ጥንቃቄ የለም። እሱም ልቀቅኝ እያለ ነው በግድ ሳሷኘው የነበረው። ይንሳፈፋል፣ ጎበዝ ነው። ግን በቃ ፊቱ ውሃ ውስጥ እንዳይገባ ያላደረግኩት ጥረት የለም። በጥረት እሱ ነበረ በቃ ፊቱ ውሃ ውስጥ ያገባዋል አይነት ነገር ማለት ነው። እና ያንን ነገር ስለማይረዱ ሰውነታቸው ምንም ፍርሃት የለውም እና ወዲያው ነው የሚንሳፈፉ። እዚቃ ሊወርቅብኝ ነበረ። እንዲህ ደስ እንዳለው በቃ እንዴት ብዬ ልንገራችሁ። በቃ በግድ ነው መጨረሻ ላይ ራሱ የወጣው። እዚህ ጋር ራሴ ላይ አድርጌ እንትን እንዲዋኝ እያደረኩት ነበረ። በቃ በግሬ እያያዝኩት ምን እያልኩ በቃ ዞር በይልኝ እኔ ለዋኝ ለብቻዬ ነበር። በቃ ሁሉ ነገሩ ነው ደግሞ እንዳይጎዳብኝ ያለ የነበረኝ ፍርሃት፣ በቃ እኔ እየተጠነቀኩለት ነው። እሱ ግን የሚይዘው ነገር ነበር የሚመስለውና ሲያንቦራጭቅ ሲያንቦራጭቅ፣ ወይ አምላኬ፣ እንዴት ደስ እንዳለው። ልጆች ግን ውሃ እንደዚህ እንደሚወዱ አላቅም ነበረ። በእውነት እኔ በሱ እንደዚህ ሳይገርሞኛል። በቃ ሲያንቦራጭቆ ሲያንቦራጭቆ ሆኖ የዋለው በጣም ደስ የሚል ጊዜ ነው ያሳለፍ ነው። እናንተም በተመቻቹ ጊዜ አንዳንዴ ልጆቻችሁ የሚወዱት ቦታ ላይ ብትሄዱ በጣም ደስ ይላል። ለማዝናናት የተቻለኝን ጥረት ሁሉ እያደረግኩ ነበረ ሞስት ታይሜን በጣም እየተጠነቀቁለት ነበር የቆየት። በጀርባም ሆነ በፊት የመንሳፈፍ የመዋኘት ልምዱ እንዲመጣለት ግን ሳየው፣ ሶስት ቀን ሁላ የሚፈጅበት አይመስለኝም። ዋናውን እንትን ለማለት ለመልመድ ሰው ልጆችን ሌላዎች ልጆችን ሁላ እያየ በራሱ ለመዋኘት በጣም ጥረት ሲያደርግ ነበረ። ደግሞ እንዳያፍነው ስጠነቀቅ የነበሬን ነገርና። በጣም ነበር ደስ ያለው፣ ሲያንቦራጭ። ቆይ እዚጋ ውሽ፣ እንዴት ደስ እንዳለው ብታዩ! በቃ ምን ብዬ ልንገራችሁ። ሌላ መጫወቻ ቦታ ያስፈልጉ እና መጨረሻ ላይ ጨርሰን እንደምንም ብለን ወጣን።